ክቡራትና ክቡራን የዴሊ ዜና ቤተሰቦች እንደምናላችሁ ዛሬም ለእናንተ ጥሩ ጥሩ ዜናዎች ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። ትራምፕ ዛሬ ቬትናም ላይ የጣሉት ግዙፍ 46% ታሪፍ ናይክን የአሜሪካን ኤግልና የፈርኒቸር አምራች ወይፍር ሊጎዳ ይችላል። ቬትናም ከቤጂንግ ጋር ያለው አሜሪካ የንግድ ውጥረት ለማስወገድ የሚሞክሩ ኩባንያዎች ተወዳጅ አማራጭ ሀገር ነበረች። ኩባንያው ከቻይና ፋብሪካ እየተነቀሉ ወደ ቬትናም በመሄድ ከነስኪኒገር እስከ ሶፍ ድረስ እቃዎችን ሲያመርቱ ቆይተዋል። እዚህ በርካሽ አምረተ ወደ አሜሪካ ገበያ ሲያመጡት ቆይተዋል። አሁን ፕሬዚዳንቱ የዶናልድ ትራምፕ ቪትናም ላይ 46% ታሪፍ መጫናቸውን እነዚህ ኩባንያዎች ፋብሪካ ነቀላ ወደ አሜሪካ ማዞር ይጠበቅባቸዋል፣ አሊያም ሌሎ አማራጮችን ሊፈልጉ ይችላሉ። ናይክ አሜሪካ ኤግል ዋይፍ የአሜሪካ ኩባንያ መሆናቸው ይታወቃል። ኛው የከተማ አቀፍ የምርምር አውደ ጥና ከመጋቢት 27 እስከ 28 ቀን 2017 ይካሄዳል። የአዲስ አበባ አመራር አካዳሚ ችግር ፈቺ የምርምር ስራዎች ላይ ለከተማው ብልጽግና በሚል አራተኛው ከተማ አቀፍ የምርምር አውደ ጥናት ከመጋቢት 27 እስከ 28 ቀን 2017 በአዳማ ከተማ ለማካሄድ ዝግጅት ማጠናቀቁን ገልጸ አካዳሚው የምርመራ ልማት ዳይሬክተር አብነት ፍላስ ዶክተር በሰጡት ጋዜጣዊ መግለጫ በጥናት ምርምር ዘርፍ አውደ ጥናት በማካሄድ ከተማ አስተዳደር ሀገር ደረጃ ለሚያገጠሙ ማህበራዊ፣ ኢኮኖሚ፣ ፖለቲካ ችግሮች ለመቅረፍ ከፍተኛ ጠቀሜታ ይኖረዋል። የምርምር አውደ ጥናት ማዘጋጁን በተለይ የጥናትና ምርምር ስራዎች የተሰጡት መፍትሄ ሀሳቦች የሚመለከታቸው አስፈጻሚ ተቋማት የባለድርሻ አካላት ተግባራዊ ለማድረግ ለማረጋገጥ እንደሚረዳ ጠቁሟል። ከዚህም ቀደም ዞስ ከተማ አቀፍ የምርምር አውደ ጥናቶች ማካሄድ አውስተው በምርምር አውደ ጥናቶች የተገኙ ውጤቶች ያጠናክሩ ተግዳሮቶቹን ሊያሻግሩ የሚችሉ ችግር ፈቺ ጥናት ምርምር ይቀርባሉ ተብሏል። ከተማውና የሀገሪቱ የልማት ፖሊሲዎች፣ ስትራቴጂ መሰረት በማድረግ በከተማ አስተዳደር ውስጥ የሚገኙ ተቋማት አመራሮች፣ ባለሙያዎች የማስፈጸም አቅም ለመገንባት የሚረዱ የስልጠና የምርምር የማማከርና የማህበረሰብ አገልግሎት እየሰጡ ይገኛል። ኦሮሚያ ክልል ያለፉት ሰባት አመት የለውጥ ጉዞ የሚያሳይ የፎቶ አውደሪ ተከፈተ። አዲስ አበባ መጋቢት 25 2017 ኦሮሚያ ክልል ያለፉት ሰባት አመት የለውጥ ጉዞ የሚያሳይ የፎቶ አውደሪ ተከፍቷል። በአውደሪው የመንግስት ኮሚኒኬሽን አገልግሎት ሚኒስተር ለገሰ ቱሉ፣ የጨፌ ኦሮሚያ ጉባኤ ሰአድ አብዱረህማን፣ የክልሉ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ተገኝተዋል። አቶ ኃይሉ አዱኛ በዚህ ወቅት እንደገለጹት ባለፉት ሰባት የለውጥ አመታት ያጋጠሙ ችግሮች በትብብርና በቅንጅት መስራት ማለፍ ችለዋል። በለውጡ አመታት በሁሉም ዘርፎች ትላልቅ ስኬቶች መመዝገባቸውን ገልጸው መንግስት የጋራ ግብን ለማሳካት በትኩረት ሲሰራ መቆየቱን አውስተዋል። የአሜሪካ አምባሳደር ማሲንጋዚ መቀሌ የመጣሁት ጊዜ ህወት በጣም የሚፈራ ድርጅት እንደሆነ ነግረውን ለምንድን ነው ብለን ጠይ ስንጠይቃቸው ህዋት በጣም የተለየ ድርጅት መሆኑን እና እኛ የታጠቅም ፓርቲ መሆናችን የኢትዮጵያ መንግስት ብቻ ሳይሆን የአሜሪካም እንደምትፈራው ነግረውናል። አሁን የደብረ ጽዮን ህወት ከፍተኛ አመራር እንዲሁም ከዚህ ቀደም አዲስ አበባ ምክትል ከንቲባ የነበሩት ዶክተር ሰለሞን ኪዳኔ በተመሳሳይ ዜና የትራምፕ ታሪፍ አብዛኛው ሀገራት ላይ አሜሪካን ከሚያስከፍሏት ታሪፍ ትራምፕ አሁን የጫኑት ግማሹን ያህል ያለ። ለምሳሌ ቻይና 67% ታሪፍ የአሜሪካን የምታስከፍል ሲሆን ትራምፕ አዲሱ ታሪፍ 34% ያስከፍላሉ። የኮምፓኒያን ኮምቦዲያ 97% አሜሪካን ታስከፍላለች፣ አሜሪካውን 49% አድርጋባታለች። ኢትዮጵያ 10%፣ ቻይና 34%፣ አውሮፓ ህብረት 20%፣ ቪየትናም 46%፣ ታይዋን 32%፣ ጃፓን 24%፣ ህንድ 26%፣ ደቡብ አፍሪካ 25%፣ ታይላንድ 36%፣ ስዊዘርላንድ 31%፣ ኢንዶኔዥያ 32%፣ ማሌዥያ 24%፣ ኮምቦዲያ 24% ዩናይትድ ኪንግደም 10 ፐርሰንት ደቡብ አፍሪካ 30 ፐርሰንት ብራዚል 10 ፐርሰንት ባንግላዲሽ 37 ፐርሰንት ሲንጋፖር 10 ፐርሰንት እስራኤል 17 ፐርሰንት ፊሊፒንስ 17 ፐርሰንት ቺሊ 10 ፐርሰንት አውስትራሊያ 10 ፐርሰንት ፓኪስታን 29 ፐርሰንት ቱርክ 10 ፐርሰንት ስሪላንካ 44 ፐርሰንት። አንድ ኢትዮጵያ ፓስተር ፓስተር በደቡብ አፍሪካ ከፈጸመው 230 ሚሊዮን ራንድ ማጭበርበር በተያዘ ተከሰሰ። በደቡብ አፍሪካ ሶቪየት ሴኩሪቲ ኤጀንሲ ሳሳ ውስጥ በተፈጸመ በዚህ ከፍተኛ መጠን ያለው ገንዘብ ማጭበርበር ውስጥ እጁን እንደሌለበት ፓስተሩ ተናግሯል። ይህ ፓስተር በቅርቡ ጊዜ ወዲህ በዚያ ታዋቂነቱን እያተረፈ የመጣ 20 ዓመት አቤኔዘር ጥላሁን ነው። ከሳሳ ጋር በተያዘ በተመሰረተ በዚህ ክስ ተጠርጥረው ከታሰሩት 11 ግለሰቦች ውስጥ ፓስተር አቤኔዘር አራተኛ ተከሳሽ መሆን በስፍራው የተሰራጩ መረጃዎች አስረድተዋል። በክሱ ላይ እነዚህ 11 ግለሰቦች የሳሳ የሳይበር ወንጀል ማጭበርበር፣ ስርቆት መፈጸማቸውን የተገለጸ ሲሆን በዚህም አዲስ 300 አይነት ክሶች ቀርቦባቸዋል። እነዚህ ማጭበርበሮች የተፈጸሙት ከኦገስት 2024 ማርች 25 ባሉት ጊዜ እንደሆነ ክሱ ገልጦ በዚህ 260 ሚሊዮን ራንድ ያህል መውሰዳቸውን አስረድቷል። በዚህ ክስ አራተኛ ተከሳሽ የሆነ ኢትዮጵያ ፓስተር አቤኔዘር ጥላሁን ትላንት ፍርድ ቤት የቀረበ ሲሆን ዋስትና ጥያቄ ቢያቀርብም ተቀባይነት ሳገኝ ቀርቷል። ለችሎት በሰጠው መግለጫ ከታሰሩት በኋላ የጸጥታ አካላት ወደ መኖሪያ ቤት ሄደው በሕገወጥ መንገድ ብርበራ ማድረጋቸውን ገልጠው በታሰረበት ወቅት ምንም አይነት ከጉዳዩ ጋር የሚይዘው መረጃ ያጡት የጸጥታ አካላ አካላት ከተሰረ በኋላ ወደ ቤቱ ሄደው ሳሳ ካርዶች እንዳገኙ መግለጻቸውን አስረድተው እነዚህ ካርዶች ደግሞ በቤት ውስጥ አብሮት የሚኖሩ ግለሰቦች መሆናቸውን የነሱ እንዳልሆኑ ወይ ፓስተር አቤኔዘር እንዳለው የኢትዮጵያ ፓስፖርት ያለው ሲሆን ወደ ደቡብ አፍሪካ የገባው በህጋዊ ቪዛ ለትምህርት ነው። በአሁኑ ወቅት የቴዎሎጂ ዲግሪ ትምህርት እየተከታተለ ይገኛል። ደቡብ አፍሪካ ከገባ በኋላ አንዲት ደቡብ አፍሪካዊት ማግባቱን ሚስቱ አሁን ደግሞ የስድስት ወር እርጉዝ መሆኗን ጠቅሶ በዋስ ወጥቶ ጉዳዩ እንዲከታተል ፍርድ ቤቱን ጠይቆ ነበር። ይሁንና ፍርድ ቤቱ ሳይቀበለው ቀርተዋል። በሳሳ ላይ ላይ የተፈጸመው ይህ ማጭበርበር በሀገሪቱ ውስጥ ከፍተኛ ሁኔታ የመነጋገሪያ ሆኖ ሲሆን በጉዳዩ ላይ በተያያዘ ተጠርጣሪው ከታሰሩ አስራ አንድ ሰዎች መካከል ሁለቱ ኢትዮጵያዊ ናቸው። አንደኛው ይህ ፓስተር ሲሆን፣ ሌላኛው ደግሞ ሴት መሆኗን ዘገባዎች አስረድተዋል። አዋሽ ባንክ ለተከታታይ አራት ጊዜ የአፍሪካ ምርጥ ባንክ ተብሎ ተመረጠ። ግሎባል ፋይናንስ መጽሄት 25 ዓመት ባደረገው አመታዊ የዓለም አፍሪካ የምርጥ ባንኮች አዋሽ ባንክ የአፍሪካ ምርጥ 36 ባንኮች መካከል አንዱ ሆኖ ተመረጠ። የአዋሽ ባንክ ሲኒየር ፍች ማርኬቲንግ ኦፊሰር አቶ ዮሐንስ መርገይ በዛሬው ዕለት በሰጡት ጋዜጣዊ መግለጫ ላይ እንደገለጹት አዋሽ ባንክን ተከታታይ ስኬት ማስመዝገብ የቻለው ባንኩ ባሳየው ጠንካራ የፋይናንስ አፈጻጸም ና ለደንበኞች ባቀረባቸው ዘመናዊ የባንክ አገልግሎት መሆኑን ገልጠው ባንኩ በቴክኖሎጂ ለአጠቃቀም በዲጂታል ባንክ አገልግሎቶች መስፋፋት እንዲሁም ባንኩ ህብረተሰብ ባደረጉ ተደራሽነት ለአራት ተከታታይ ግዚያት መመረጡን እና ከኢትዮጵያ ደግሞ ብቸኛው ተሸላሚ ባንክ መሆኑን ተነግሯል። ግሎባል ፋይናንስ ባንኩ የመረጠው በ24 ዓመት በአስመዘገበው ፋይናንስ የፋይናንስ ነክ ያልሆኑ ስኬቶች ላይ ተመስርቶ ነው። ከዚህ መካከል የሀብት እድገት፣ ትርፍ መጠን፣ የብድር አቅርቦት፣ የደንበኛ ብዛት፣ የገበያ ድርሻ እድገት እንዲሁም ዘመኑ የቴክኖሎጂ አጠቃቀም። የሽልማት ስነ ስርዓቱ በአለም ገንዘብ ድርጅት አይኤምኤፍ እና በአለም ባንክ ዋይቢ አመታዊ ስብሰባ ላይ በዋሽንግተን ዲሲ አሜሪካ ኦክቶበር ዝምድ 2025 ላይ ይካሄዳል። ባሉበት ሆነው ትኩስ ወቅታዊ መረጃዎች ለማግኘት ዜና ዴሊ ብለው ማየት ይችላሉ። አንዳንድ የክልል መንግስት በጀታቸውን ወደ ግል ባንኮች ማዞር የንግድ ባንክ ሙሉ አቅሙ ላይ እንዳይሰራ ተጽዕኖ አሳድሯል ተባለ። አንዳንድ የክልል መንግስት በጀታቸውን የግል ባንኮች ማዞር አዝማሚያ መቀጠሉን፣ በአንዳንድ የሀገሪቱ አካባቢዎች የሚታዩ የጸጥታ ችግር የባንኩን ቅርጫፍ ሙሉ አቅማቸውን እንዳይሰሩ ተጽዕኖ እያሳደረባቸው መሆኑ የኢትዮጵያ ንግድ ባንክ ፕሬዚዳንት አቤ ሳኖ ተናገሩ። ፕሬዚዳንት እንዳሉት እነዚህ ጨምሮ ተግዳሮቶች ምክንያት ባለፉት ስምንት ወራት የጸጥታ ችግሮች ባለባቸው አካባቢዎች አንዳንዱ የባንክ ቅርንጫፎች አገልግሎቶች ለረጅምና ለአጭር ጊዜ እንዲያቋርጡ ተደርጎ ነው። የህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ቋሚ ኮሚቴ ባንክ 2017 አመት በጀት ዓመት የስምንት ወራት የስራ አፈጻጸም ፓርቲ መገምገሙን ካፒታል ተመልክቷል። አቶ አቢሳኖ እንደገለጹት ባንኩ ኢንዱስትሪ አጠቃላይ ተቀማጭ ገንዘብ 2998 ትሪሊየን ደርሶ ይህን ትልቅ ምዕራፍ ነው። ከዚህ ውስጥ ኢትዮጵያ ንግድ ባንክ 493 የገበያ የገበያ ድርሻ በሚያስከፍተኛ ደረጃ ይዟል። ባንኩ 367 ቢሊዮን ብር ተቀማጭ መሰብሰሙ ከባለፈው አመት ተመሳሳይ ወቅት አንጻር ሲወዳደር 344.4% እድገት ማሳኘቱን አብራርተው በጀት አመቱ ባንኩ ከሰጣቸው ብድሮች መጀመሪያ 8 ወራት 149.26 ቢሊዮን ብር መሰብሰሙ ከአምናው ተመሳሳይ ወቅት ጋር ሲነጻጸር 66.8% እድገት ማሳኘቱን አስረድቷል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።